የሕፃናትን የአእምሮ እድገት የምንጨምረው በምን ሁኔታ ነው? የልጅ የአእምሮ እድገት ጤነኛ እንዲሆን ምን ማድረግ አለብኝ? ከኔ ምን ይጠበቃል? የልጅን አእምሮ እድገት ፈጣን እንዲሆን ምን ምን ነገሮችን ማድረግ እፈልጋለው ወይም ደግሞ ምን ምን ነገሮችን ማድረግ አለብኝ? ሰላም፣ ጤና ይስጥልን። እንኳን ወደ እንማማር የዩቲዩብ ቻናል በሰላም መጣችሁ። አዲስ የሆናችሁ እንኳን ደህና መጣችሁ፣ ሳብስክራይብ በማድረግ ቤተሰብ ሆኑ። በዚህ ቻናል ስለ ልጆች ማንኛውንም ነገር የምታገኙበት ስነ ልቦናዊ እውቀት የምታገኙበት ነው። ና እንግዲህ ዛሬ የምንማማረው የህጻናትን የአእምሮ እድገት በከፍተኛ መጠን የሚጨምሩ ነገሮች ምን ምን ናቸው የሚለውን ነገር በደንብ እነግራችኋለሁ ማለት ነው። ቪዲዮውን እስከመጨረሻው እዩ። ማንኛውም ሰው ወይም ማንኛውም ወላጅ ልጁ ጤነኛ የአእምሮ እድገት እንዲኖረው ይፈልጋል። ግን ይሄ ፍላጎት ብቻ ሳይሆን ከኛ ምን ይጠበቃል? አንድ ነገር ካልሰራንበት ወይም ካላወቅ ነው ፍላጎታችን ማሟላት አንችልም ማለት ነው። ስለዚህ በልጆቻችን ላይ የምንፈልገውን ነገር ለማወቅ ከኛ ምን ይጠበቃል? እንዴት ጤነኛ የአእምሮ እድገት እንዲኖረው ልጄ ከፈለግኩኝ ከኔ ምን ይጠበቃል? የሚለውን ነገር አንድ በአንድ ነግራችኋለሁ ማለት ነው። ወደ ቪዲዮው ሂድ። አንደኛ እንግዲህ የህፃናት የአእምሮ እድገት በከፍተኛ መጠን የሚጨምሩ በአንደኛ ደረጃ ያስቀመጥኩት የተመጣጠነ ምግብ ወይም ነው ደግሞ ኒትሬሽን የምንለው ማለት ነው። ይህ የአእምሮና የአካል እድገት መሰረት ነው። በተለይ በህፃናት ጊዜ የጡት ወተት በጣም አስፈላጊ ሲሆን አንድ ህጻን ለምሳሌ በዚህ የተመጣጠነ ምግብ ገና በህጻነት ወይም ጨቅላ ብለን በምንጠራው ሰዓት የተመጣጠነ ምግብ ግዴታ አለበት ምንለው ማለት ነው። ከእናት ወተት ይጀመራል። የእናት ወተት በውስጡ የተለያዩ ንጥረ ነገሮችን ስለያዘ ሳይንሱም እንደሚለው አንድ ህፃን እስከ ሁለት ዓመት ግዴታ መጥባት አለበት ወይም የእናትን ጡት እስከ ሁለት ዓመት ማግኘት አለበት ማለት ነው ምክንያቱም ይህ ከፍተኛ የሆነ ንጥረ ነገር በውስጡ ስላለው በከፍተኛ ደረጃ ጤነኛ የአይምሮ እድገት እንዲኖረው ይረዳል ማለት ነው። ሁለተኛው ደግሞ ኦሜጋ ስሪ ወይም ፋቲ አሲዶች ኦሜጋ ስሪ ፋቲ አሲዶችን በብዛት በልጆች ላይ ምግብ ህፃን ገና እንደተወለደ ምግብ ሲጀምር እነዚህን ምግቦች ሁሌም በየቀኑ ቁርስ ላይ ሊሆን ይችላል፣ ምሳ በሆነ ሰዓት አድርገን እነዚህ ምግቦች ግዴታ መተው የለብንም። ኦሜጋ ስሪ ፋቲ አሲዶች ያሉባቸው ማለት ነው። እነዚህ ኦሜጋ ስሪ ፋቲ አሲዶች ምን ምናቸው ስንል እንደ አሳ ሳልመን፣ ተልባ፣ የለውዝ አይነቶች በእነዚህ ውስጥ የሚገኙ ፋቲ ወይም ኦሜጋ ስሪዎች በከፍተኛ ደረጃ የአእምሮ እድገት ከፍተኛ ሚና ይይዛል ማለት ነው። ለምሳሌ አሁን በሀገራችን ያው በኢትዮጵያ ማለት ነው አብዛኛውን ጊዜ የሳልመን አሳ እጥረት ሊሆን ሊኖር ይችላል፣ ግን ተልባን በመጠቀም ወይም ደግሞ የለውዝ አይነቶችን በመጠቀም የልጃች በቀላሉ ነገር የልጃችን ጤነኛ የአይምሮ እድገት እንዲኖረው ማድረግ እንችላለን ማለት ነው። ሌላኛው ደግሞ ዚንክ ነገሮች፣ እነዚህ ዚንክ ነክ የሆኑና ቫይታሚኖችን ማዘውተር በጣም ለጤነኛ የአይምሮ እድገት እንዲኖረው ያደርጋል ማለት ነው። በየአንድ አመታቸው በየሁለት አመታቸው በየሶስት አመታቸው እየተዘጋጀ ቫይታሚን አለና ሁሌም በእነሱ በሌቭላቸው የተዘጋጀ ስላለ በየቀኑ ማዘውተር ይሄም ጤነኛ የአይምሮ እድገት እንዲኖረው ያደርጋል። ሌላው ደግሞ በሕክምና ወይም ደግሞ በሕክምና የተረጋገጠ ነገር ምነግራችሁ ምንድን ነው? ይሄ በጣም አስፈላጊ ነው። ምክንያቱም ይሄ ሁሉም ሰው ማድረግ የሚችለው ማለት ነው እና ከዚህ ላይ በቃ ማለት ሁሉም ሰው ማድረግ የሚችለው ነገር ስለሆነ ይሄን በሀክምና የተረጋገጠውን ነገር እነግራችኋለሁ ማለት ነው። እሱን ግዴታ በልጃችሁ ላይ መተግበር አለባችሁ ማለት ነው። አንደኛ እንግዲህ በሕክምና ላይ የተረጋገጠ ነገር ልጆች ጤነኛ የአይምሮ እድገት እንዲኖራቸው በሕክምና ላይ የተረጋገጠ በአንደኝነት ደረጃ ትኩረት ነው ለልጆች ትኩረት መስጠት በጣም በጣም እንደዚህ ቀላል መስሎ ሊታይ ይችላል፣ ግን በጣም አስፈላጊ ነው ለልጆች ትኩረት መስጠት ማለት ነው። ምክንያቱም ከወላጅ ወይም ካሳደጎች የሚገኝ ፍቅር ትኩረትና ቀረቤታ የህፃናትን ስሜታዊና ማህበራዊ እድገት ያጠናከራል። ለምሳሌ ለአንድ ህጻን ፍቅር በምንሰጠው ሰዓት ውስጡ በጣም ደስ ይለዋል። ለምሳሌ የሆነ ነገር ሲያደርግ ጎበዝ ምናም ብለን ሀግ ምናረገው ከሆነ ያን ልጅ በጣም ደስተኛው። ምክንያቱም ያደረገው ነገር አስደስቶታል ማለት ማለት ነውና ይሄ በውስጡ ደስታን ይፈጥርለታል ማለት ነውና ያን ነገር ምን አድጌ ነው እንደዚህ የታቀፍኩት ብሎ እንዲያስብ ያደርጋል ማለት ነው። ሌላው ደግሞ መቅረብ ከመሸሽ ይልቅ መቅረብ፣ ቀረቤታ ማብዛት። ከዛ መጥፎ ነገር ቢያደርግም እንኳን ለሚቀርበው ሰው ነው የሚናገረውና ለልጆች መቅረብ በጣም ይህም በጣም ጥሩ ነው ማለት ነው እና ሌላ ደግሞ ጨዋታዎች ጨዋታ በሚጫወቱበት ሰዓት የተለያዩ አይነት ጨዋታዎች አሉ። በተለይ የፈጠራ ስራ ቢያዘወትሩ መምከር የፈጠራ ልጆች የተለያዩ ጨዋታዎችን እየፈጠሩ እየፈጠሩ እየፈጠሩ ቢጫወቱ አንደኛ የአይምሯቸው የፈጠራ ስራን በጣም እየተጠናከረ ይሄዳል። በሁለተኛ ደረጃ ደግሞ የማሰብ ችሎታቸው፣ በሶስተኛ አቴንሽን እንዲኖራቸው ያደርጋል ማለት ነው። ይሄ የፈጠራ ስራዎች እየፈጠሩ ቢጫወቱ ይሄ በጣም አሪፍ ነው። ሌላ ደግሞ ችግር የመፍታትን ትንሽ ነገር በየደረጃቸው ማወቅ ባለባቸው ደረጃ የተለያዩ ነገሮችን ጥያቄ ሊሆን ይችላል፣ እየጠየቅን እንዴት ሆነ እንዴት መጣ ለምን እንዴት የሚለውን ነገር እየጠየቅን ችግሮችን እንዲፈቱ ማድረግ። ይሄም በጣም ጠቃሚ ነው ማለት ነው። ሌላ ደግሞ ምክንያቱም ይሄን ችግርን የመፍታት ወይም ደግሞ የፈጠራ ስራን ማፍ ማበልጸግ ክህሎትን የማሰብ ክህሎትን ያዳብራል ማለት ነው። ሌላው ደግሞ መጽሐፍ ማንበብና ማውራት ልጆችን አንዳንዴ ማውራት ዝም ብለን ስናወራቸው ስናወራቸው ስናወራቸው ስናወራቸው አንደኛ የንግግር ችሎታቸው በጣም በከፍተኛ ደረጃ ይጨምራል ማለት ነው። ሁለተኛ ደግሞ የማሰብ ችሎታቸው በጣም ከፍተኛ ይሆናል ማለት ነው። ምክንያቱም እንደገና ደግሞ መጽሐፍ ስናነብላቸው ስለ መጽሐፉ፣ ያ መጽሐፍ ምንድን ነው የሚናገረው፣ ለምሳሌ ስለ አንድ ስቶሪ የሆነ ነገር እየነገርናቸው ከሆነ ያ ስቶሪ ምንድን ነው የሚለውን ነገር ያዳብራል። እንደገና ደግሞ የማንበብ ልምዳቸውን እንዲዳብር ያደርጋል ማለት ነው። ስለዚህ ይህ የቋንቋ ክህሎታቸውን ወይም ደግሞ ታሪክ ታሪካቸውን ስለ አንድ ነገር ታሪክ ሊሆን ይችላል እና ሊያውቁ ይችላሉ። ስለዚህ መጽሐፍ ማንበብና ማውራት ይሄም ጤነኛ የአይምሮ እድገት እንዲኖራቸው እንግዲህ በሕክምና ደረጃ የተረጋገጠ ነው ማለት ነው። ሌላኛው ደግሞ በቂ እረፍትና እንቅልፍ ሕጻናት ላይ እረፍት እንዲያደርጉ መፍቀድ ለትንሽ ጊዜ ናፕ እንዲያደርጉ ለትንሽ ጊዜ እነዛን ነገሮች ማስተካከል። እንደገና ደግሞ በቂ እንቅልፍ መተኛት እንግዲህ በእንቅልፍ ሰዓት ላይ ብዙ ጊዜ ያለ ከሰዓት ገደብ ውጭ መተኛትም ችግር አለ። ግን ሁላቸውም ከአንድ አመት እስከ መጨረሻው የየራሳችን የሆነ ሰዓት አለን፣ ምንተኛበት ሰዓትና ጤነኛ የእንቅልፍ ሰዓት የሚባለው ማለት ነው እና ከአስራ ሁለት ሰዓት ለምሳሌ አንድ ህፃን አስራ ሁለት ሰዓት ሚተኛ ከሆነ ግዴታ አስራ ሁለት ሰዓት መተኛት አለበት። ስምንት ሰዓት ከተኛውም ስምንት ሰዓት፣ አስር ሰዓት መተኛት ካለበትም አስር ሰዓት መተኛት አለበት። ምክንያቱም አንድ አመት ሲሞላው ስንት ሰዓት መተኛት አለበት? ሁለት አመት ሲሞላው ልጁ ስንት ሰዓት መተኛት አለበት? ሶስት ሰዓት ሲሞላውም ስንት ሰዓት መተኛት አለበት? የሚለውን ነገር በደንብ ካወቅም በኋላ እነዚህ ጤነኛ የአይምሮ እድገት እንዲኖረው ከፈለግን በቂ እረፍት መስጠትና እንቅልፍ እንዲተኛ ማድረግ፣ ይሄም በከፍተኛ ደረጃ ለአይምሮ እድገት ጠቀሜታ ያለው ነው ማለት ነው። ሌላው ደግሞ የስክሪን ጊዜ መቀነስ። አሁን በቃ በአብዛኛው ጊዜ ሁሉን ነገር አድርገው ወይም የተማሩ በጣም ስለ ልጅ አስተዳደግ በደንብ የሚያውቁ ሰዎች በዚህ ነው የሚሸወዱት ማለት ነው እና ስክሪን ልጅን ስክሪን ላይ ማዘውተር ይሄ በባለፈው ነግሬያችዋለሁ አንድ ቪዲዮ ሰርች ነበረ ቨርቹዋል ኦቲዝም ማለት እንዴት ይመጣል ችግሩስ ውስጥ ምንድን ነው ምና የሚለውን ነግሬያችሁ ነበረ እሱ ማየት ትችላላችሁ ግን ይሄ ስክሪን ላይ ልጅን ምንጥል ከሆነ ቨርቹዋል ኦቲዝም አይፈጠርበት ምንም ምክንያት የለም ስለዚህ ልጅን እስክሪን ላይ መቀነስ አይ ነው። ብዙ ነገሮችን ሊያውቁ ይችላሉ። እስክሪን ላይ ልጅ እንትን አንደኛ ቋንቋ ሊያውቁ ይችላሉ። ሁለተኛ ስለ ዋይልድ አኒማል ብንከፍትላቸውም ስለ እነዛ ማወቅ እንችላሉ ምናም ግን በሳምንት ሲሆን አንዴ አለዛ ደግሞ ሁለት ቀን ብቻ በየሳምንቱ ሁለት ቀን ብቻ ብንፈቅድላቸው ይሄ በጣም አሪፍ ነው ማለት ነው። ምክንያቱም በከፍተኛ ደረጃ ወይም በጨቅላነትና በልጅነት ጊዜ አሉታዊ ተጽዕኖ ይፈጥራል ማለት ነው። ልጅን ስክሪን ላይ ማዘውተር በጣም አንደኛ ያስተሳሰብ በነገራችን ላይ ልጆች በሰጠናቸው ልክ ነው አይምሯቸው የሚቀበለው። ሾርት ነገር ካሳየናቸው አይምሯቸው ሾርት የማሰብ ክህሎታቸው ሾርት ነው የሚሆነው። ሎንግ ካሳየናቸው ደግሞ ሎንግ እየሆነ ነው የሚሄደው እና እንግዲህ በስክሪን ላይ ያለውን ነገር መቀነስ እነዚህ ነገር ካደረጋችሁ ልጆቻችሁ ጤነኛ የአይምሮ እድገት እንዲኖራቸው ይረዳል ማለት ነው። ምክንያቱም ይሄን ነገር በትክክል ከተደረገ በምንም ሁኔታ ይሄ ነገር ማይሆንበት የለም ማለት ነው እና ግዴታ እነዚህን ነገሮች ተግባራዊ በማድረግ የህፃናት የአእምሮና ስሜታዊ ማህበራዊ እድገት በከፍተኛ ደረጃ መረዳት ይቻላል ማለት ነው። እንግዲህ ዛሬ እያዘጋጀውትኝ የህፃናት የአእምሮ እድገት ምክንያቱም ሁላችንም ጤነኛ የአእምሮ እድገት ጤነኛ ህፃን ጥሩ አስተሳሰብ ያለው ጎበዝ የሆነ ልጅ እንፈልጋለን። እና ይህ ደግሞ መፈለግ ብቻ አይደለም። ሁላችንም እንደ ወላጅ አንድ ልጅ ከተወለደ ወይም ደግሞ አንዲት እናት ወይም አንድ አባት፣ በቃ ወላጆች አንድ ልጅ ከወለዱ፣ መውለድ ብቻ አይደለም መሆን ያለበት ያን ልጅ መሆን ያለበት ነገር አለ። ስለዚህ ያንን መሆን ያለበትን ነገር ልጄ እንደ እንዲ መሆን እፈልጋለሁ ካልን፣ እንዲሆን ከፈለግን ከኛ ምን ይጠበቃል ዝም ብሎ ማሳደግ ሳይሆን ከኛ ምን ይጠበቃል? ከወላጅ ምን ይጠበቃል? ብለን እንግዲህ እነዚህን ጤነኛ፣ ከምንም በላይ ደግሞ ጤነኛ ልጅ መኖር በጣም የሚያስደስት ነገር ነው እና እነዚህም የነገርኳችሁን ነገሮች ጤነኛ የአይምሮ እድገት ምኖረው ከፈለግን እነዚህን ነገሮች በማስተካከል ጤነኛ የአይምሮ እድገት እንዲኖረው ያደርጋል ማለት ነው እና እንግዲህ የዛሬ ያዘጋጀሁላችሁ ይህን ይመስል ነበረ። ብዙ እውቀቶችን እንዳገኛችሁ ተስፋ አደርጋለሁ። ማንኛውም ጥያቄ ካላችሁ በዚህ ዙራ ኮሜንት ስራ አስቀምጡልኝ እመልሳለሁ። አመሰግናለሁ። በሌላ በአዲስ ርዕስ ከምንገናኝ ድረስ ሰላማችሁ ይብዛ በያላችሁበት። ቻው ቻው።